በአሽከርካሪዎች የሚፈጸሙ ጥፋቶችና የጥፋቶቹ እርከን ፓርት 18 ከዚህ ቀደም በተከታታይ 17 ክፍሎች በአሽከርካሪዎች የሚፈጸሙ የተለያዩ የጥፋት አይነቶች የሚያስቀጡት የገንዘብ ቅጣት የሚያሰጡት እርከንና ነጥብ አይተናል በዛሬው በክፍል 18 ፕሮግራማችን በልዩ ደረጃ ጥፋት ስር ከተዘረዘሩ 22 የጥፋት አይነቶች ከ6 እስከ 10 ያሉትን እናያለን ከዚህ ቀደም በክፍል 17 ከ1 እስከ 5 አይተናል ዛሬ ደግሞ ከ6 እስከ 10 እናያለን ማለት ነው ላይክ ፎሎ ሼር ኮፒ ሊንክ አርጉ በዛሬው ፕሮግራማችን የምናየው እንግዲህ ልዩ ደረጃ ጥፋት ስር ከተዘረዘሩ 22 የጥፋት አይነቶች ወደ ስድስተኛው የጥፋት አይነት ስንሄድ የአልኮል መጠን በትንፋሽ ውስጥ ከ0.24 እስከ 0.6 ሚሊግራም ፐር ሊትር ይላል። ይህን ያክል የአልኮል ኮንሰንትሬሽን በትንፋሻችን ውስጥ ካለ ወይም ደግሞ በደማችን ውስጥ ከ0.05 እስከ 0.12 ፐርሰንት በደማችን ውስጥ ካለ ማለት ነው። በትንፋሽ መመርመሪያ መሳሪያ በምንታይበት ጊዜ ይህን ያክል የአልኮል ኮንሰንትሬሽን በደማችን ውስጥና በትንፋሻችን ውስጥ ካለ 1500 ብርና 3 ነጥብ ያስቆጥርብናል። ወደ ቀጣይ ወደ ሰባተኛው የጥፋት አይነት ስንሄድ የአልኮል መጠን በትንፋሽ ውስጥ ከ0.61 እስከ 0.8 ሚሊግራም ፐር ሊትር በትንፋሻችን ውስጥ ቢኖር ወይም ደግሞ በደማችን ውስጥ 0.13 እስከ 0.17% በደማችን ውስጥ የአልኮል ኮንሰንትሬሽን ቢኖር 2 ሺ ብርና 3 ነጥብ ይቆጠርብናል ማለት። ስለዚህ የሰባተኛው ጥፋት ይሄ ነው ማለት ነው። ስለዚህ በምናሽከረክርበት ጊዜ አልኮል ጠጥተን ከሆነ በዚህ ደረጃ ማለትም ከ0.61 እስከ 0.8 ሚሊግራም ወይም ደግሞ 0.13 እስከ 0.17

በሁለት ሺህ ብርና ሶስት ነጥብ ይቆጠርብናል ማለት ነው። ወደ ስምንተኛው የጥፋት አይነት ስንሄድ የአልኮል መጠን በትንፋሽ ውስጥ ከ0.81 እስከ 1.0 ሚሊግራም ፐር ሊትር በትንፋሻችን ውስጥ ካለ ወይም ደግሞ በደማችን ውስጥ ከ0.17% እስከ 0.21% የአልኮል ኮንሰንትሬሽን በደማችን ውስጥ ካለ 2000 ብርና 8 ነጥብ ይቆጠርብናል ማለት ነው። ስለዚህ አልኮል ጠጥተን ይሄን ያክል ኮንተንት በደማችን ወይም ደግሞ በትንፋሻችን ውስጥ ይሄን ያክል የአልኮል መጠን ከተገኘ 2000 ብርና 8 ነጥብ በመንጃ ፈቃዳችን ይቆጠርብናል ማለት ነው። ወደ ዘጠነኛው ጠነኛው የጥፋት አይነት ስንሄድ የአልኮል መጠን በትንፋሽ ውስጥ 1.0 ሚሊግራም ፐር ሊትር ወይም ደግሞ 0.21 ፐርሰንት በደማችን ውስጥ የአልኮል ኮንሰንትሬሽን ካለ 3 ሺ ብርና 8 ነጥብ በመንጃ ፈቃዳችን ይቆጠርብናል ማለት ነው። ስለዚህ በደማችን ወይ ደግሞ በትንፋሻችን ውስጥ አብዛኛውን ጊዜ ትንፋሻችን ውስጥ ያለውን የሚመረመረው የአልኮል መጠኑ እየጨመረ ሲሄድ የቅጣቱን መጠን ልክ እንደዛው እየጨመረ ይሄዳል ማለት ነው። ስለዚህ ይህንን ጥንቃቄ ማድረግ ይኖርብናል። ሌላኛው ወደ አስረኛው የጥፋት አይነት ስንሄድ ወጣት አሽከርካሪው አሽከርካሪዎች ጀማሪ አሽከርካሪዎች፣ ሞተርሳይክል አሽከርካሪዎች፣ የንግድ ተሽከርካሪ አሽከርካሪዎች እና አደገኛ ጭነት የጫኑ ተሽከርካሪ አሽከርካሪዎች የአልኮል መጠን በትንፋሽ ውስጥ በየትኛው መጠን ከተገኘ ሁለት ሺህ ብር እና 8 ነጥብ ይቆጠርብናል ማለት ነው። እነዚህ አሁን ከላይ ጠቀስናቸው ነገሮች ወጣት ማለት እድሜያቸው በጣም አነስተኛ የሆኑ ሊሆን ይችላል። ጀማሪ ማለት መንጃ ፈቃዳቸውን አውጥተው ገና ሁለት ዓመት ያልሞላቸው ሊሆን ይችላል። ሞተር ሳይክል አሽከርካሪዎች፣ የንግድ ተሽከርካሪዎችን፣ አደገኛ ጭነት የጫኑ ማለት ነዳጅ ሊሆን ይችላል፣ አሲዶች ሊሆን ይችላል፣ ጋዞች ሊሆን ይችላል። እነዚህን የሚጭኑ ተሽከርካሪ አሽከርካሪዎች የአልኮል መጠን ዜሮ ነው መሆን ያለበት ማለት ነው። ከዚህ ውጪ በየትኛውም መጠን ቅድም እንደተነጋገርነው ነው 0.24 ሚሊ ግራም ብለናል፣ 1 ሚሊ ግራም ብለናል፣ እዚህ ውስጥ አይካተትም ማለት ነው። ከዛ በታች መሆን አለበት ወይ ደግሞ ዜሮ መሆን አለበት ማለት ነው። ነገር ግን እነዚህን ተሽከርካሪዎች እያሽከረከርን እያለ ፍተሻ በሚከናወንበት ጊዜ የትኛውም አይነት ደረጃ የአልኮል ኮንቴንት ካለብን 2 ሺ ብርና 8 ነጥብ ይቆጠርብናል ማለት ነው። ስለዚህ በምናሽከረክርበት ጊዜ አልኮል ባንጠቀም ይመረጣል። አልኮል ተጠቅመን ደሞ ከሆነ ተሽከርካሪውን ያለማሽከርከር ወይም ደግሞ አልኮል ያልተጠቀመ ሰው ተሽከርካሪውን እንዲያሽከረክረው ማድረግ ያስፈልጋል። ቅጣቱ እንደምታዩት ከፍተኛው እስካሁን ድረስ ያየ ነው 3000 ብርና 8 ነጥብ ነው። ነገር ግን አልኮል ተጠቅመን እያሽከረከርን ለአደጋ የሚያጋልጡ ነገሮች ሲኖሩ አደጋ የማድረስ አቅማችን ከፍተኛ ስለሚሆን ጥንቃቄ ልናደርግ ይገባል። አዲስ ከሆናችሁ ፎሎ አድርጉ። 19 ጥያቄ ሲል ኮሜንት ሴክሽን ላይ አስቀምጡ። ለሁሉም እንዲዳረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።